ሰላም ቤተሰብ እንዴት ናቸው? ዛሬ ይዤ ላችሁ የመጣሁት እንደተለመደው አሁን ዮስታር ላይ ምን ምን አይነት ህጎች አሉት? ዮስታር ላይ በደንብ ለመስራት ምን ምን ይጠበቅብናል? ምን ምን ማድረግ አለብን? ህጎች ውስጥ ምን ምን ናቸው? የሚሉትን ዛሬ ከአከፋፈት ጀምሬ እስከነ ሙሉ አሰራሩ... በሚገባ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። አሁን ወደ ቪዲዮ በቅድሚያ አፖን ከፕላይ ስቶር ላይ እናወርዳታለን። ቴሌግራም ላይ ያስቀምጥላችኋለሁ። ከግሩፕ ላይም ወስዳችሁ ዳውንሎድ በማድረግ ከዛ የሚጠይቃችሁ ሙሉ መስራት ትችላላችሁ። እኔ እንደምትመለከቷት እዚች ጋ አውርጃታለሁ። አፖን ቀጥታ መግባት እችላለሁ። አሁን እኔ የማሳያችሁ ይህንን ሁላችሁ መክፈት ስለሚችሉ ቀጥታ ከፕሌስቶር ላይ ዳውንሎድ አድርጋችሁ ቀጥታ መግባት ትችላላችሁ። አሁን እኔ በመልቲፕሏ ነው የማሳያችሁ። ስለ መልቲፕሏ ሌላ ቪዲዮ ምናምን ሰርቻለሁ። በደንብ እሱን ነገር ተመልከቱና እናንተ መስራት ትችላላችሁ ማለት ነው። አሁን መልቲፕሏን ስላለችን ወይም እናንተ ከሌላችሁ ዳውንሎድ አድርጓት እሷን እንከፍታለን። ከሙሉ አከፋፈት ጀምሬ ነው የማሳያችሁ እንዴት አድርገን በአንድ ስልክ ሁለት፣ ሶስት፣ አራት አካውንት ከፍተን እንደምንሰራም በሚገባ ነው የማሳያችሁ። እናንተ የሚጠበቅባችሁ ቪዲዮውን ሳታሳልፉ እስከ መጨረሻው በደንብ በመከታተል ነው የሚጠበቅባችሁ ማለት ነው። አሁን አፓን እንከፍታታለን። ይኸው መልቲፕል አፕ በምትላለች እሷን አንድ እንደዚህ እንከፍታታለን። ልክ እንደዚህ ከከፈተልን በኋላ ተመልከቱት፣ ይኸው እኔ ሂያንና ዮስታርን ልክ በዚህ መልኩ አበዛሉ። ለምሳሌ እንዴት ነው የምናበዛ? አፏን ከፍ ከፍ በኋላ እዚህ ጋር እንደምትመለከቷት የፕላስ ምልክቷለች ያተዚች ያት ታች እሷን አንድ ዜ ነካለሁ። ልክ ከነካው በኋላ ቀጥታ በስልክ ያሉ አፖች በሙሉ ልክ እንደዚህ ይደረደራሉ። ከዛ የምፈልገውን አፕ እንደዚህ ሰሌክት አደርግ እና እታች ላይ ክሎን የምትላለች እሷን አንድ ዜ ክሎን እላታለሁ ማለት ነው። ይሄው አሁን ሰባተኛ ጨመረልኝ ማለት ነው። እንደሱ እያደረኩ መልቲፕል አድርገዋለሁ ማለት ነው። በአንድ ስልክ ብዙ አካውንት ከፍተን መስራት አለብን። ምክንያቱም በእንደዚህ ካልሆነ መስራት ስለማንችል አፖች ላይ አስቸጋሪ ስለሚሆኑ ተሎ አሪፍ ነገር ለማግኘት ካስፈለገ ልክ በዚህ መንገድ ነው። በነገራችን ላይ ልክ እንደዚህ ጊዜ ያላችሁ እና ኦንላይን ላይ በደንብ በመስራት የምትፈልጉ ልጆች ካላችሁ እኔን አናግሩኝ፣ ቀጥታ ከኔ ጋር መስራት እንችላለን ማለት ነው። እሺ አሁን ቀጥታ አንዷን እነካታለሁ፣ ከዚህ ውስጥ ልክ እንደዚህ ዮስታርን እነካታለሁ ማለት ነው። ልክ እንደዚህ ከከፈተልን በኋላ አሁን ሁለት አይነት መንገድ ነው የሚያስመርጠን፣ አንደኛው አካውንት፣ ሁለተኛው ጉግል። ስለ አካውንትም ስለ ጎግልም ሌላ ቪዲዮ ሰርቻለሁ፣ እሱን እየገባችሁ ማየት ትችላላችሁ። አሁን በአካውንት እንዴት አድርገን ነው የምንከፍት፣ በጎግል እንዴት አድርገን ነው የምንከፍት፣ ምን አይነት ስልኮች ናቸው በጎግል የሚከፍቱ፣ ምን አይነት ስልኮች ናቸው በአካውንት የሚከፍቱ፣ እሱንም በደንብ እየገባችሁ ቸክ አድርጉት። አሁን እሱን ቪዲዮ አይታችሁ ከሆነ ቀጥታ አሁን እንዴት እንደምንከፍት ሁሉ ግልጽ ስለሚሆንላችሁ እናንተ ማየት እና መስራት ይችላላችሁ ማለት ነው። አሁን እኔ በጎግል ብዬ ነው የምከፍተው ይሄኛው ቴክኖ ነው። አንዳንድ ቴክኖዎች ይሰራሉ፣ ሳምሰንጎች ሙሉ ለሙሉ ይሰራሉ ብያችሁ ነበረ። ያው አንዳንዶች የማይሰሩም አሉ፣ ስልክ ይመርጣል። በዚህም ጊዜ መልክፑን ላይ አካውንት ለመክፈት ግን፣ አካውንት በሚለው በላይኛው ከሆነ ግን በደንብ ይሰራል። አካውንት እናመጣለን። አይዲ እና ፓስወርድ ይዘን አካውንት በሚለው እንከፍታለን። በጣም ብዙ አካውንቶችን እያመጣን በሌላ ስልክ እየከፈትን አካውንት ላይ እያስገባ መጠቀም እንችላለን። አሁን እኔ በጎግል ነው የምከፍተው፣ ቀጥታ ከኛ አከፋፈቱ ስለሆነ ማሳያችሁ። ገና ምንም ያልጀመራችሁ ልጆች ከሆናችሁ ደግሞ ቀጥታ አፑን ከፕሌስቶር ላይ አውርዳችሁ ልክ እንደዚህ አፑን ነካ አድርጋችሁ በአካውንት ወይም በጎግል ይላችኋል። ቀጥታ እናንተ በጎግል ትላላችሁ። ታዛም ይላችኋል። እዚህ ጋር ኮንፌርም በሉኝ ይላችሁ፣ ኮንፌርም ትሉታላችሁ። ልክ እንደዚህ አድርጎ ይወስደናል ይወስደናል እናንተ ይህንን ስትነኩት ኢሜላችሁን ነው ዘርዝሮ የሚያመጣላችሁ በእናንተ ውስጥ ያለ ኢሜል ዘርዝሮ ያመጣላችኋል እኔ ደግሞ ኢሜል አያመጣልኝም ለምንድን ነው በመልቲፕል ሁኜ ሌላ አካውንት ስለሆነ እየከፈቱ ያለሁኝ ለእናንተ ግን የሚያመጣ እዚ ጋር ልክ እንደዚህ መሽከርከር ሳይሆን ቀጥታ ምንድን ነው የሚያመጣ ኢሜል ነው ዘርዝሮ የሚያመጣላችሁ ከዛ ከእናንተ የሚፈለጋችሁትን ኢሜል ወስዳችሁ እሱን ትመርጡለታላችሁ ማለት ነው። ልክ በመልቲፕሉ ስሰሩ ደግሞ ልክ እንደዚህ ያመጣና ኢሜል አስገባልኝ ይለኛል። ኢሜል ወስድና አስገባለታለሁ። ኢሜል አስገባለታለሁ። እዚህ ጋር የሚጽፈውን ኢሜል መጠቀም አችሉም። እሺ ምናልባት እዚህ ጋር ከምጋርደው ብዬ ነው እንጂ ይሄንን መጠቀም አችሉም። እሺ እኔ ለምሳሌ አለሙ ብዬ ልጻፍ ይሄንን ኢሜል በሌላ ስልክ መክፈት አለባችሁ፣ ወይ በእናንተ ስልክ ወይ በሌላ ሰው ስልክ ኢሜል መክፈት አለባችሁ። መጀመሪያ ይሄ የተከፈተ ኢሜል ነው። አለሙ ብዬ ጽፌ ከፍቼ ነበረ 33 78 እሺ። ልክ እንደዚህ ካረኩ በኋላ ምን ላታለሁ? ይሄን ኔክስት ላታለሁ፣ ኔክስት ላታለሁ። ይሄ የኔ ኢሜል ነው የከፈትኩበት። እንደዛ አረግና እሱን እሞላለሁ ማለት ነው። ተዛ ምን ይለኛል ፓስዋርድ ይለኛል። ፓስዋርድ እሰጠዋለሁ። ፓስዋርዱን እሰጠዋለሁ። ልክ እንደዚህ እያደረኩ ፓስዋርድ እሰጣለሁ። እናንተም ፓስዋርዳችሁ እንዳትረሱ። ኢሜል ስከፍቱ ፓስዋርድ ያስፈልጋችኋል። ፓስዋርድ እንዳትረሱ ማለት ነው። ተዛ ልክ እንደዛ አድርጌ ከሰጠሁት በኋላ ፓስዋርዱን አስገብቼ ኔክስት ትለዋለሁ። ይኸው የተሳሳተ ተሰጣል እያለኝ ነው። እስኪ እንደገና ቸክ ላድርግለት የተሳሳተ ፓስዋርድ ከሰጣችሁ ልክ እንደዚህ ይመልስባችኋል ማለት ነው። እሺ ልክ እንደዚህ አድርጌ እሰጠዋለሁ። ልክ በትክክል አሳልፎኛል። ይኸው ተዛ ግሪ ይለዋለሁ። ቀጥታ በቃ ኢሜይል እና ፓስወርድ ሰጠሁት። በቃ ሌላ ምንም አያስፈልግም። ሁለተኛ አካውንት ለመክፈት ማለት ነው። በቃ ልክ እንደዚህ ሰርች አድርጎ ወደ ዋኑ ይመልሰናል። ይኸው ተመለሰ ወደ ዮስታር አፕ ላይ ማለት ነው። ልክ እንደዚህ አድርጎ ወደ ኋላ ይመለሳል። ስለዚህ እናንተ የሚጠበቅባችሁ ምንድን ማድረግ ነው መጀመሪያ በቃ መልቲፕሉዋን አውርዳችሁ፣ አፕዋን ታበዛላችሁ። ካበዛችሁ በኋላ በጎግል ትሉታላችሁ። በጎግል እምቢ ያላችሁ በአካውንት በሚለው ግቡ። በአካውንት እምቢ አይላችሁ፣ ምክንያቱም በሌላ ስልክ ይዛችሁ አይዲ እና ፓስዋርድ ብቻ ስለምትጠቀሙ ነው። ይሄው ልክ እኔን እንደዚህ አስገባኝ። አሁን ምን አደርጋለሁ? ከላይ ላይ እዚጋ በስነስርዓት ተከታተሉ። ከላይ ላይ መጀመሪያ ፕሮፋይል እንሰጣለን። ኦኬ ፕሮፋይል ሰጠሁኝ። ልክ እንደዚህ ይሄው እንደዚህ ፕሮፋይል እሰጣሉ። ይሄው ዝም ብዬ አንዱን ሰጠሁት ማለት ነው። ከዛ እታች ላይ መርሳት የሌለባችሁ ኢንቪቴሽን ኮድ ይላል አስራ ሁለት ሰማንያ ስምንት አርባ አምስት ይሄው ይህን ታስገባላችሁ እንዳትረሱ። እታች ላይ የሚጠይቃ ስለሆነ አስራ ሁለት ሰማንያ ስምንት አርባ አምስት ብላችሁ ማለት ነው። በቃ በቀጥታ 128845 ይህንንም ሰርች አድርጋችሁ ብትመጡ እኔን ታገኙኛላችሁ ማለት ነው። ስልክ ቁጥር አስቀምጥላችኋለሁ፣ የቴሌግራም እንዲሁም አስቀምጥላችኋለሁ። እናንተ እሱ ጋር እየገባችሁ መጠየቅ ትችላላችሁ። ስለዚህ 128845 ብላችሁ ሰርች ታደረጉ እና እዚህ ጋ ኮንቲኒው ትልታላችሁ። ቀጥታ ይኸው ፕሮፋይል ላይ ያረኩኝ እታች ኢንቪቴሽን ኮድ አስቀምጡ፣ ተዛ ኮንቲኒው። ልክ እንደዚህ ትመለከቱታላችሁ። በቃ በዚህ መልኩ ልክ ወደ ውስጥ ትገባላችሁ። ተዛ እናንተ በቅድሚያ ምንድን ነው ማድረግ ያለባችሁ እታች ላይ ሩም የሚል አለ ይኸው እዚች ጋ ሩም አለ ሜሴጅ አለች ሚ ምትላለች የእኛን አካውንት በሙሉ የምናገኘው እዚች ጋ ሚጋ ነው ሚጋ ላይ ነድ እና ልክ ይሄው አለሙ ባለን የኢሜላችንን ስለወሰደ ቅድም ኢሜይሉ አለሙ የሚል ነበር ታስታውሱ ከሆነ ተዛ አይዲያችንን ይኸው ሰጠን እዚህ ጋ 1658 92 ይኸው አይዲያችንን ሰጠን በቃ ፕሮፋይላችን እዚህ ጋር እዚህ ጋር አሁን ኔትወርክ ነው እንጂ ፕሮፋይላችን አይታችሁታል ቅድም ኔትወርክ ነው እንደዚህ ያደረገው ከዛ ዋሌታችን አለ ዋሌት ምንድን ነው ኮይናችን የሚቀመጥበት ቦታ ነው ዋሌት ይኸው ልክ እንደዚህ እንደምትመለከቱት አሁን እኔ ዜሮ ነው እዚህ ጋር አዲስ ስለከፈቱት ማለት ነው። ከዛ ስቶር የሚላለ ባጅ የሚላለ ኢንቫይት ፍሬንድ አለ። ሰዎችን ስንጋብዝ ኢንቫይት ፍሬንድ የሚለውን እየነካን ሰዎችን እንጋብዛለን። ሰዎችን ስንጋብዝ እነሱ ኮይን ሲገዙ አምስት አምስት ፐርሰንት ኮይን ለኛ ይሰጠናል። እንዳትረሱት አምስት አምስት ፐርሰንት ኮይን ለኛ ያስብልናል። ለምሳሌ ስምንት ሺ ቢገዙ አራት አራት መቶ፣ አስር ሺ ቢገዙ አምስት አምስት መቶ፣ እንደዚህ መቶ ሺ ሲገዙ አምስት ሺ እያለ ልክ እንደዚህ ያስቀምጥልናል ማለት ነው። በኢንቪቴሽን የሚሰጠው ይሄ ነው። ተዛ ቀጥተኛ አካውንቱን ከከፈትን በኋላ ምን እናደርጋለን? ልክ ሴቲንግ ላይ እንሄዳለን። ያት መጨረሻ ላይ ሴቲንግ ያለች ሴቲንግ እንነካለን። ተዛ አካውንት ሴክሪቲ የምትላለች እሷ እንነካለን። ተዛ ሴት ሎጊን ፓስዋርድ ላል ይሄው ልክ እንደዚህ እንነካለን። ይሄው እንደዚህ ከነካም በኋላ ልክ እንደዚህ ያመጣልናል። ተዛ ምን ያደርጋል እኛ የአፓችንን ምን እናደርግ ነው ፓስዋርድ እንሰጠው ነው የአፓችንን ፓስዋርድ እንሰጠዋለን። እዚህ ጋር ምን አደርጋለሁ መጀመሪያ ካፒታል ሌተር ኤ ያረኩት፣ አሁንም ኤ ደገምሁት። ተዛ ምንላርግ አንዳንድን ቁጥር ደግሞ አስገባለሁ። ተዛ ስንት ላርግ ሶስት ሶስት ነው ይኸው አረኩኝ። እንዳትረሱት ይህንን ነገር በደንብ መያዝ አለባችሁ። ተዛ ምን አደርጋለሁ መሰላል መሰላል እናረጋለሁ ማለት ነው ተመልከቱት። ተዛ ሁን ምን አደርጋለሁ እዚህ ጋር አሁንም ኤን እደግሟለሁ። ተመሳሳይ ነው ምደግምሽ እንዳትሳሳቱ። የተለያየ ማድረግ አትችሉም። ተመሳሳይ ነው የምታደርጉት። ከዛ ልክ እንደዚ አድርጋችሁ መሰላል መሰላል ላይ ተመሳሳይ መሆኑ ቸክ አድርጉት። ልክ እንደዛ አድርጋችሁ ቸክ ካደረጋችሁት በኋላ ፓስዋርዱን መዝግባችሁ መያዝ አለባችሁ፣ እንዳትረሱት ማለት ነው። ከረሳችሁት አካውንታችሁ ይጠፋል፣ በሌላ ስልክ ሎጊን ማድረግ አትችሉም። በሌላ ስልክ ማለት ነው። ቅድም እንዳሳየኋችሁ በጎግል እና በአካውንት ብለን ነበር የመረጥንለት አሁን እናንተ ምን ታደርጋላችሁ? ይሄንን የሰጣችሁትን ፓስዋርድ ትወስዳላችሁ። ቀድሞ እኛ በጉግል ነው የከፈትን። በአካውንት ለመክፈት ተፈለጋችሁ ደግሞ ማለት ነው። አሁን ይሄው ኤኤ 11 33 መሰላል መሰላል እንደዚህ አድርጌ የወሰድሁኝ እሱን ምን አደርገዋለሁ ሰሚት ይለዋለሁ። ሰሚት ይኸው ልክ እንደዚህ በቃ ፓስዋርድ ስተያዘልን ፓስዋርድ ሰጥኗል። ወደኋላ እንመለሳለን። ልክ እንደዚህ ከተመለስን በኋላ ይኸው ከላይ ደግሞ 16 58 92 አይዲ በቃ ይችን አይዲ እና አሁን የሰጠናትን ፓስዋርድ ወስደን ወስደን አካውንት በሚለው ቅድም ባሳያችሁ አካውንት በሚለው መክፈት እንችላለን። ምን ይጠይቀናል? አካውንት የሚለውን ስንነካ ቀጥታ የሚጠይቀን ምንድን ነው ፓስዋርድ ይጠይቀናል። ከዛ አይዲ ይጠይቀናል። እሱን አስገብተን ሎጊን ማድረግ እንችላለን። በኖርማል ስልካችን ማለት ነው በየሰዎች ስልክ እያር በየጓደኞቻችን ልክ እንደዚህ ያደርግን እየከፈት በራሳችን ስልክ መጠቀም እንችላለን። አሁን ልክ በዚህ መንገድ ማለት ነው። ተዛ የቀረችን ነገር ደግሞ ምንድነች? እዚህ ጋ ማይ ኤጀንሲ ኤንድ ሆስት ምትላለች ያቺ ምትመለከቷት ማይ ኤጀንሲ ኤንድ ሆስት እሷን ቀጥታ ትነካላችሁ። ቀጥታ ትነካላችሁ። ይሄ በመልቲፕልም ሆነ በምንም ሆነ ብትከፍቱ ማለት ነው። ልክ የእናንተ ስራ እንደገባችሁ አፑ ላይ እነዚህ ሁለት ነገሮች ናቸው። አንደኛ ፓስዋርድ ትሰጣላችሁ፣ ታዚ አይዲ ትይዛላችሁ፣ ታዛ ማይ ኤጀንሲ ኤንድ ሆስት የሚለው ላይ ትገባላችሁ። ትገቡና ምን ታደርጋላችሁ መሰላችሁ? እዚህ ጋር ኔትወርክ ነው እንደዚህ የሆነው ይከፍትልናል ምንድን ታረጉታላችሁ። ሁሉ ነገር ያለ ማይ ኤጀንሲ ንድ ሆስት ላይ ነው። ታስካችን ያለበት ዊዝድሮ የምናደርግ የባንክ አካውንት ምንሞላበት ምናምን ሁሉ ነገር የሚገኝ እዚህ ማይ ኤጀንሲ የሚለው ጋ ነው። ተዛ ምን ይለናል? ጆይን ኤጀንሲ ንድ ክሬት ኤጀንሲ ይላል። እኛ ጆይን ኤጀንሲ የሚለው እንነካለን፣ ቀጥታ ጆይን ኤጀንሲ እሷን እንነካለን። ተዛይችን ከነካም በኋላ ፕሊስ ኢንተር ዘ ኤጀንት አይዲ ይለናል። እሷን እንዳትረሱ ቀጥታ 128845 ይሄው 128845 ቅድም ኢንቪቴሽን ላይ ልክ እንደሞላችሁት እሷን ተነካላችሁ። ተዛ ምን ትሉታላችሁ አፕ ላይ አፕ ላይ ትሉታላችሁ ማለት ነው። ተዛ ምን ብሎ ይመጣላችኋል? ይኸው እንደምትመለከቱት ኢትዮ ኮይን ሴለር ይላል። ይሄኛው የኛ አይዲ ነው፣ የኛ ነው አካውንቱ። ቀጥታ ይሄን ኢትዮ ኮይን ሴለር ማለቱን ስታረጋግጡ ኮንፊርም የሚለውን እዚህ ጋር ልችላችሁ፣ ኮንፊርም ትሏታላችሁ። ልክ እንደዚህ ይሄው። ኮንፊርም ካላችሁት በኋላ በቃ አለቀ ካንሲል ይላል። እናንተ ካሰል እንዳትሉ ዝም ብላችሁ ኮንፊርም የሚለውን ነቅታችሁ ትወጣላችሁ። ምክንያቱም እኔ ይሄኛውን አይቼ ቀጥታ ኔጋ ሜሴጅ ደርሶኛል። አሁን ህጅ ስቀበለው ሙሉ ለሙሉ ይከፍትልኛል ማለት ነው። ሙሉ ለሙሉ ይከፍትልኛል። እና ከእናንተ የሚጠበቀው ልክ እንድች አድርጋችሁ በአክብላችሁ መውጣት ነው። ልክ እንደዚህ አድርጋችሁ በአክብላችሁ ትወጣላችሁ። ከዛም በኋላ ከእናንተ የሚጠበቀው ምንድን ነው? እኛ ኮይን እንሸጣለን። እዚህ ጋር ምንድን ነው መሰላችሁ ኮይን ይጠይቃል በሁለት መቶ ብር ስምንት ሺህ ኮይን እንድንገዛ ይጠይቃል። ለምንድን ነው እሱ የሚሆነው? ዌልካም አለ ለሰባት 7 ቀን 77000 ይሰጠናል። ለሰባት ቀን 77000 ይሰጠናል። በሰባተኛ ቀናችን ስንት ይሆናል? 49000 ኮይን ይኖረናል፣ ዳያመንድ ይኖረናል 49000። ይሄ የሚሆነው ምንድነው ኮይን ስለገዛን ነው። በሁለት መቶ ብር ስምንት ሺህ ኮይን ስለገዛን ይሄንን ይሰጠናል። ስለዚህ በሰባት ቀን ስንት ሰጠን 49000 ከዛ በየቀኑ ሁለት ሁለት ሰዓት እየተቀመጠ ስንት ይሰጠናል ማለት ነው? ፓርቲ ላይ ቀጥታ ስንት ስንት ይሰጠናል መሰላችሁ? ሁለት ሁለት ሺህ ይሰጠናል። ለስንት ወር ነው? ለአንድ ወር ለአንድ ወር ነው የሚሰጠን ይህን ነገር ለአንድ ወር። ከአንድ ወር በኋላ ስቲልኒድ ተከተሉ ይላል። እንደምትመለከቱት ስቲልኒድ ተከተሉ ይላል። እናንተ ቀጥታ ስቲልኒድ መከተል አለባችሁ። አለበለዛ ከወር በኋላ ሁለት ሁለት ሺህ ሪሲ ማለት አችሉ ነው የሚለን። ስለዚህ ስቲልኒድ የምትከተሉ እንዴት ነው? ቅድም እንዳሳያችሁ አንድ ዋና አካውንት ከፍታላችሁ አሁን በከፈቱ መሰረት ከዛ ሌላ መልቲፕል እያረጋችሁ ብዙ አካውንት ከፍቱና ል 49 የሰባቱን ቀን እንደቆያችሁ እንደጨረሳችሁ ቀጥታ ምታረጋላችሁ ለራሳችሁ ለዋናችሁ ጊፍት ትሰጡታላችሁ። በቃ ጊፍት ቀጥታ ትሰጡታላችሁ። እንደዚህ ሲሆን ስቴሌት ትከተላችሁ ትከተላላችሁ። በሳምንት ውስጥ በቃ እናንተ ዊስድሮ ነው በቃ የምታደርጉት ማለት ነው። አፑ ነው ይህን ህግ ያመጣው። ስለዚህ እንዳመጣው እናንተም በሲስተም መጠቀም ነው። እሱን ከኛ ጋር ሆናችሁ መስራት ትችላላችሁ ማለት ነው። በደንብ ጊዜ ኢንተርኔት አሪፍ ኢንተርኔት ያላችሁ ልጆች ከኛ ጋር እየመጣችሁ መስራት ትችላላችሁ፣ ማናገርም ትችላላችሁ። ከዛ የራሳችንን ቤት እንዴት ነው የምንከፍተው? ልክ እዚህ ጋር እንደምትመለከቷት ከላይ ላይ አያት የሰርች ባሯ ላይ ላይ አምስት ጎን በቀይ እስቻ ማለት ናት የምትመለከቷት። እሷን ነካ ስታደርጓት ቀጥታ ቤታችን ይከፍተዋል። ይሄው ልክ እንደዚህ ኔትወርክ ነው ትንሽ የሚያዝገን። ይሄው አየው ቀጥታ ከፍቶልናል። ልክ እንደዚህ ሲከፍትልን የኛን ቤት ምን እናደርጋለን? እዚህ ጋ ወንበሯን ነካ እናደርጋታለን። ተዛ ቴክ ዘማይክ የምትላለች እሷን አንድ ዜነካ ስትናገር ተዛ ስትነኩት ወደ እኛ ጋር ያመጣችኋል። ይኸው ቀጥታ እንደዚህ ይመጣል። አሁን ሌሊት ላይ ስለሆነ ይህን ቪዲዮ እየሰራውኝ ያለሁኝ ሁላችንም ከዚህ ወጥተን ሄደናል ማለት ነው። ስለዚህ አለን እኛ እናንተ ትመጣላችሁ፣ ወንበር ላይ ቀጥታ ቁጭ ብላችሁ ጥያቄያችሁን መጠየቅ ነው ከእናንተ የሚጠበቀው። ጥያቄያችሁን መጠየቅ ኮይኖችን እናንተ መሰብሰብ ትችላላችሁ። ባክ ባክ ትሉ እና ወደ ኋላ ሚጋ ሄዳችሁ ቀጥታ ሚጋ ትሄዳላችሁ። ማይ ኤጀንሲ ኤንድ ሆስት የሚለውን ትነካላችሁ እኛ ስለተቀበልኳችሁ እዛጋ ሁሉን ነገር ያሳያችኋል ማለት ነው። አሁን ይሄን ቪዲዮ እዚህ ጋር ላቁመው እና በሚቀጥለው ቪዲዮ ደግሞ ማይ ኤጀንሲ ኤንድ ሆስት የሚለው ላይ ውስጥ ገብተን ምን ምን ነገሮች እንዳሉት እና የት ጋር ገብተን ሪሲቭ እንደምንል ታስቦን እሱ ጋር በደንብ ሰራላችኋለሁ ማለት ነው። ለጊዜው እንደዚህ እያደረጋችሁ እየከፈታችሁ መስራት ትችላላችሁ። ስለዚህ ዛሬ በጣም ወሳኝ ነገሮች እያየን የመጀመሪያው አከፋፈቱን ነው። ሁለተኛ በመልቲፕል እንዴት አድርገን ብዙ አካውንት እንደምንከፍት። ሶስተኛ ቀጥታ አፑ እንደከፈት ነው አይዲ እንይዛለን ፓስዋርድ እንሰጣለን። ዋናዋ ነገር እቺ ነች። ተዛ ከዛ ምናደርጋለን የእቺን አይዲ ማይ ኤጀንትድ ሆስት ላይ ገብተን አይዲ እንሞላለን ቀጥታ እንወጣለን። ተዛ እኛ እንቀበላችኋለን፣ ቀጥታ እናንተ ወደ ስራ መግባት ነው የሚጠበቅባችሁ ማለት ነው። ስለዚህ ይሄ ነበር ዋናው ነገሩ... ይህንን ይዛችሁ መስራት አለባችሁ ማለት ነው። ሌላ ጥያቄ ካላችሁ ቴሌግራም ወይም ዋትሳፕ ላይ ጻፉልን እንመልስላችኋለን። እስካሁን ስለተከታተላችሁን እናመሰግናለን።